ማሳሰቢያ ይህ ዜና አይደለም፣ ዶክመንተሪ ነው። እንደዚህ አይነት እውነተኛ የወንጀል ታሪኮች በኢትዮጵያ ኮሚኒቲ ውስጥ እንዳልተለመዱ እንረዳለን። ይሁን እንጂ በመረጃ ላይ የተደገፈ ትሩ ክራይም ዶክመንተሪ ማቅረብ ፈርስት አሜንድመንት የሰጠን መብት ነው። አስተያየት፣ ቅሬታ ወይም ማስታወቂያ ማሰራት የምትፈልጉ ደግሞ በኢንስታግራም ገጻችን ጽናት ቲቪ ላይ ልታገኙ ትችላላችሁ።

ሜሪላንድ ስቴት ውስጥ ሶስት ትውልደ የኢትዮጵያውያን ወጣቶች የፈጸሙት የባንክ ዝርፊያ ወንጀል መላውን የዲያስፖራ ማህበረሰብ አስደንግጧል። ዘራፊዎቹ አንዲት የባንክ ስራ አስኪያጅ ላይ ጠመንጃ ደቅ ነው የምትሰራበትን ባንክ ለመዝረፍ እርሷንና ቤተሰቧን ለማስያዣ ያግታሉ። ሁኔታው ታጋጆቹ በህይወት ተርፈው አጋጣሚውን ለመተረክ ይበቃሉ ብሎ ለመገመት እንኳ የማያስችል እጅግ በጣም አስፈሪ ነበር። እቅዱ ከአንድ ዝነኛ የሆሊዊድ ፊልም የተቀዳውን ወንጀል ድርጊት ፖሊስ በመጨረሻ ሲደርስበትም የሜሪላንድን ስቴት ሌላ አሰቃቂ መጨረሻ ሊሆን ይችል የነበረን ክስተት በወንጀል መዝገቡ ውስጥ ከመጻፍ የታደገውን አንድ ጀግና ሰው አብሮ ያገኛል። ይህ ጀግና ሰው የባንክ ስራ አስኪያጇ ባለቤትና የቤተሰቡ አባት ጄምስ ስፕሩል ሲሆን በአንድ አፍታ ውስጥ ባሳየው ብልሃትና ድፍረት በጥንቃቄ የተነደፈውን የዝርፊያ አቅድ ሙሉ በሙሉ አከሸፈው። ለመሆኑ የዚህን ወንጀል አቀናባሪዎቹ ትውልደ ኢትዮጵያውያን እነማን ናቸው? በቨርጂኒያ በአንድ ትምህርት ቤት ውስጥ የተማሩት እነዚህ ሶስት ጓደኛሞች እንዴት እንዲህ አይነት አደገኛና የፊልም ሴራ የሚመስል ወንጀል ውስጥ ገቡ? አንድ ተራ የቤተሰብ አባት በጠመንጃ ከታገተ ቤተሰቡ ጋር በመኪና ውስጥ ሆኖ እንዴት ይህን ሁሉ ዕቅድ ሊያከሽፈው ቻለ? ከወንጀሉ በኋላ ተሰውሮ የቀረው ሶስተኛው ተጠርጣሪ መጨረሻው ምን ሆነ? ከአመታት እስር በኋላ የአንደኛው ወንጀለኛ ሕይወት በአሳዛኝ ሁኔታ ማለፉስ ስለዚህ ታሪክ ምን ይነግረናል? የዛሬው ዘጋቢ ፊልም ከፕሪስ ጆርጅስ ካውንቲ እስከ ሲልቨር ስፕሪንግ ሜሪላንድ የተደረገውን ፍጥጫ፣ ከዚያም ወደ ፍርድ ቤት የተጓዘውን ውስብስብ የህግ ሂደት ይተርክና የወንጀሉ የረዥም ጊዜ መዘዝ ያስከተላቸውን አሳዛኝ መጨረሻዎች ጭምር ይዞላችሁ ይቀርባል። ሙሉን እውነት እስክናጋልጠው ድረስ አብራችሁን ቆዩ ቪ ን ወት ጎን ን

አጀማመሯ እንደ እንደማንኛውም ሰላማዊ ቀን የነበረ ቢሆንም አመሻሿ ግን የጠዋቱን ጸጥታ ሙሉ በሙሉ አደፈራርሰው ምሽትን፣ በተለይም ደግሞ የአርብን ምሽት ድጋሚ እንዳያምኑ ያደረጋቸው ክስተት ሲፈጠር መላው የስፕሩል ቤተሰብ አባላት በሙሉ በቤታቸው ውስጥ ተሰብስበው ነበር። የቤቱ ማወራ የሆነችው የ39 ዓመቷ ኋላ ክሪስታ ሃሚልተን ከመኖሪያ ቤታቸው ብዙም ሳይርቅ በሲልቨር ስፕሪንግ ውስጥ በሚገኘው የሰንትረስት ባንክ ስራ አስኪያጅ ናት። በዚያኑ ዕለት ከስራ በኋላ ወደ ሰላማዊ ሰፈሯ ስትመለስ በቤቷ የሚጠብቋትን የ40 ዓመት እድሜ የነበረውን ባለቤቷን ጀምስስ ብሩልና የ8ና የ11 ዓመት ታዳጊ ወንድ ልጆቻቸውን እያሰበች ነበር። ቤታቸው የአንድ የተለመደ አሜሪካዊ ቤተሰብ ህይወት የሚንጸባረቅበት በልጆች ሳቅና በወላጆች ፍቅር የተሞላ ነው። ያ ሰላም ሊናወጥና ቤታቸውም ለአንድ አስፈሪ ድራማ መድረክ ለመሆን እየተዘጋጀ እንደነበር አንዳቸውም አላሰቡትም። እንዲህ አይነት ቅዠት አይደለም በእነርሱ ላይ በጎረቤታቸው ላይ እንኳ ይፈጸማል ብለው በፍጹም ጠብቀውት አያውቁም ነበር። ከዚህ ሰላማዊ የቤተሰብ ህይወት ራቅ ብሎ ግን በገንዘብ ጥማት ያሰፈሰፈ ሌላ ታሪክ ያን የአርብ ምሽት የወንጀል ሌሊት ለማድረግ ዝግጅቱን ጨረሰ። ዮሐንስ ሱራፌል፣ ዮሴፍ ታደለና ብሩክ አያልን የተባሉ ሁሉም ትውልድ ኢትዮጵያውያን የሆኑ ወጣት ጓደኛሞች የራሳቸውን የጨለማ ሴራ እያሴሩ ነበር። የ24 ዓመቱ ዮሐንስ ሱራፌል የዚህ ወንጀል ዋነኛ አቀናባሪና የድርጊቱ ጠንሳሽ ሲሆን ገና በዘጠኝ ዓመቱ ከኢትዮጵያ ወደ አሜሪካ ከመጣው የ23 ዓመቱ ዩሴፍ ታደለ ጋር በመሆን ጨለማና የቦታ ርቀት ከወላጆቻቸው ዓይን እንደሚሰውሯቸው በመተማመን ከቤተሰቦቻቸው ያልተማሩትን ክፉ ሴራ ሊፈጽሙ ተነሱ። ከምንም በላይ ግን ቁመቱ ፋይቭ ፉት ኤት ክብደቱ ደግሞ 170 ፓውንድ የሚመዝነው የ24 ዓመቱ ብሩክ አያልን በዚህ ድርጊት ውስጥ መሳተፉ ወንጀሉን የበለጠ እንቆቅልሽ አደረገው። ብሩክ ለወትሮ የአካላዊ ግዝፈታቸውን ተማምነው አደገኛ የዝርፊያ ድርጊቶችን የሚፈጽሙ ወጠምሻ ሰዎችን ምስል አይምሮ ላይ አይቀርጽም። ተራ ህይወት የሚኖር ሰላማዊ ዜጋ የሚያስመስል መካከለኛ ቁመና የነበረው ብሩክ ማንም ይህን መሰል ድርጊት ይሰራል ብሎ የማይገምተው የትውት ሰው ገጽታ ነበረው። እነዚህ ሶስት ወጣቶች በቨርጂኒያ በሚገኘው ማውንቴን ሚሽን ስኩል በተባለ ትምህርት ቤት የተገናኙ የቀድሞ ጓደኛሞች ናቸው። ህልማቸውና ምኞታቸው ግን ከእኩዮቻቸው የተለየ አደገኛ መንገድ መርጠው ተገኙ። አቃቢ ህግ እንደገለጸው ወጣቶቹ ባንዲት የተሰኘውን የሆሊውድ ፊልም ድርጊት በእውነተኛ ህይወት ለመድገም አቅደዋል። በፊልሙ ላይ የተሳሉትን ጆብሌክ እና ቴሪ ካሊንስ የተባሉ የዘራፊ ገጸ ባህሪያትን አርአያ በማድረግ እንደ ፊልሙ ተዋንያን ባንክ ለመዝረፍ ወሰኑ። ፊልሙ ላይ ያሉት ዘራፊዎች የባንክ ማናጀሮችንና ቤተሰቦቻቸውን በገዛ ቤታቸው ውስጥ በማፈን ሌሊቱ ሙሉ ዛቻና ማስፈራሪያ ደርሱባቸውና በማግስቱ ወደሚሰሩበት ባንክ በመውሰድ አስገድደው ገንዘብ እንዲሰጧቸው ያደርጋሉ። ዮሐንስ ዮሴፍና ብሩክም ይህንን የፊልም ሴራ በእውነተኛው ዓለምና በእውነተኛው የባንክ ማናጀር ላይ በመጠቀም ራሳቸውን በአቋራጭ የማበልፀጊያ መንገድ ለማድረግ ቆረጡ ይሄ የሶስቱ ዘራፊዎች የእገታ ዕቅድ እንዲሳካም ሁነኛ ተጠቂ ማፈላለቅ ጀመሩ የወንጀሉ ሰለባም የሰንትረስት ባንክ ስራ አስኪያጅ የሆነችው ላክሪስታ ሃሚልተን ሆና ተመረጠች በዚያች ምሽት ዮሴፍ ታደለ ጥቁር ዶ ቻርጀር መኪናውን ያሽከረከረ ዮሐንስ ሱራፌልንና እና ብሩካያልን የላክሪስታ ቤት አቅራቢያ አደረሳቸው ዮሐንስና ብሩካያልን መሳሪያ ታጥቆ የነበሩ ሲሆን አንደኛው ሰሚ አውቶማቲክ ሽጉጥ፣ ሌላኛው ደግሞ ጩቤ በመያዝ ታዳኛቸውን አድብተው ለማፈን ተዘጋጁ። ላክሪስታ ከምሽቱ አንድ ሰዓት ከ30 ሰዓት ገደማ ከምትሰራበት ባንክ ቤት እየነዳች ያመጣችውን መኪናዋን አቁማ ወደ ቤቷ በር መራመድ ስትጀምር ከጥግ ተደብቀው እየጠበቋት ነበር። እንደ አይነ ጥቅሻ በፈጠነ እንቅስቃሴም አንደኛው ሽጉጡን ጭንቅላቷ ላይ ሲደቅን፣ ሌላኛው ቢላውን በጀርባው አስጠግቶ ያዛት። ላክሪስታ ከራሷ ቁጥጥር ውጪ የሆነ የጩኸት ድምጽ በድንቃጤ ደርቆ ከነበረው ጉሮሯ ሰንጥቆ ወጣ። በዚያ ሌሊት የምሽት ስራ ተረኛ ስለነበረ ወደ ስራ ቦታ ለመሄድ ዝግጅት እያደረገ ገና በቤት ውስጥ የነበረው ባለቤቷ ጀምስ ብሩር ድንገት የሰማው ድረሱልኝ ጩኸት ሁለመናው ከታች እስከ ላይ ነዘረው። የሚስቱ ድምፅ መሆኑን አላጣውም። በዚህ ቅጽበት ምን አጋጥሟት ሊሆን እንደሚችል መገመት ያልቻለው ባል ምን እንደተፈጠረ ለማየት ተሯሩጦ ወደ ውጭ ብቅ አለ ነገር ግን ያየው ነገር በቦታው እንዲደርቅ አደረገው ሁለት ፊታቸውን እንዳይታይ ጭንብል ያጠለቁ ሰዎች ሚስቱን በጠመንጃ አግተው ይዘዋታል ሁኔታው ለማመን የሚከብድ ነፍስን የሚያስጨንቅ አባወራነቱን የሚፈታተን ክስተት ነበር ጄምስ በኋላ ላይ በሰጠው ቃለ ምልልስ እንዳለው ከክፍሉ ሲወጣ ሽጉጥ በባለቤት የራስ ላይ ደቅነው ነበር በማለት አስፈሪውን ምሽት ያስታውሰዋል። ወንበዴዎቹ የላክሪስታንና የጄምስ ስፕሩ ልጆች ይህንን አስደንጋጭ ትዕይንት እንዳያዩ ጄምስ የክፍሉን በር በፍጥነት እንዲዘጋ ካደረጉት በኋላ መሬት ላይ እንዲተኛ አስገደዱት። ብዙም ሳይቆይ የጄምስንና የላክሪስታን እጆች ወደኋላ ወደ ኋላ ጠፍረው በኤሌክትሪክ ገመድ አሰሩ። ልጆቹንም ከያሉበት ክፍል አውጥተው ከመላ ቤተሰብ ጋር አሰሯቸው ከዚያም እያንዳንዱን የቤተሰብ አባል በተለያየ ክፍል ውስጥ ዘጉባቸው። ለሚቀጥሉት 12 ሰዓታት የስፕሩል ቤተሰብ መኖሪያ በፍርሃትና በጭንቀት የተሞላ እስር ቤት ሆነ። ጀምስ ስፕሩል ስለ ሁኔታው ሲያወራ ልክ ፊልም ላይ እንደምታዩት አይነት ነበር ሲል ይገልጸዋል። ሌሊቱ እየገፋ ሲሄድ የወንበዴዎቹ እቅድ ይበልጥ ግልጽ እየሆነ መጣ። ዓላማቸው ዝርፊያ ብቻ ሳይሆን በጥንቃቄ የተነደፈ ስነ ልቦናዊ ጫና መፍጠርም ነበር። ይህ ዘዴ ዝርፊያውን ከማሳካቱን በላይ ታጋቾችን መቋቋም ወደማይችሉት የአእምሮ ጨዋታ ውስጥ በመስበቅ ወንጀለኞችን ለመቃወም እንዳይችሉ ሀሞታቸውን ለማፍሰስ በጥንቃቄ የተሸረበ ሴራ ነው። በተነደፈው እቅድ መሰረት በማግስቱ ጠዋት ከመካከላቸው አንደኛው ግብራበር የሆነው ዮሐንስ ሱራፌን ለክርስቲያን ወደምትሰራበት ባንክ ይወስዳትና ገንዘቡን እንድታስረክበው እንዲያስገድዳት ነበር የተስማሙት። ሌላኛው ግብራበር ብሩክ ሀያልነ ደግሞ ከጀምስና ከሁለቱ ልጆች ጋር በቤት ውስጥ በመቆየት እንደ ዋስትና እንዲይዛቸው ሶስቱም ዘራፊዎች በአንድ ልብ ወሰኑ። ለአባትየውም ቀጭን ትዕዛዝና ማስጠንቀቂያ ሰጡት። በጀምስ አንደበት የተገለጸው ከባለቤቴ ጋር የሄደው ሰው እቅዱ ካልተሳካና የሆነ ችግር ከተፈጠረበት እዚህ የቀረው ሰው እኔንና ልጆቼን እንዲገድለን ታዘዘ የሚለው ንግግር የቤተሰቡን የመትረፍ ተስፋ ሊያጨልም የሚችል አስፈሪ እውነት በዚያች ሌሊት እየተብላላ እንደነበር በግልጽ አሳየ። በዚህ የጨለማና የተስፋ መቁረጥ ሰዓት ውስጥ ግን የጀምስ ስፕሮል አእምሮ መፍትሄ ለማግኘት በፍጥነት ተራወጠ። ቤተሰቡን መለያየት ማለት ለጠላቶቹ ሙሉ ቁጥጥር መስጠት እንደሆነ ተረድቷል። ከአንድ ብርቱ ሁለት መድኃኒቱ የሚለው ጽንሰ ሐሳብ በልብ ውስጥ የተቀረጸበት ጂምስ ቤተሰቡ ከተለያየ ሁሉም ነገር እንደሚያበቃለት እርግጠኛ ሆነ። ስለዚህ አንድ አደገኛ ነገር ግን ብልሃት የተሞላበት ሀሳብ አመጣ። ወንበዴዎችን እንዲህ አላቸው፣ ነገ በጠዋት አክስቴ ወደ ቤታችን ልትመጣ ቀጠሮ ይዛለች። እሷ ከመጣችና እኛን እዚህ ካጣችን ወይም እናንተን ካገኘች ደግሞ ሁሉም ነገር ይበላሻል። ይህ ፍጹም ውሸት የነበረ ማታለያ ቢሆንም ቤተሰቡን አንድ ላይ የማቆየት ግቡን ግን በደንብ መታለት። ጀምስ ይቀጥልና፣ ስለዚህ ሁላችንንም አብረን ወደ ባንክ ብትወስዱን ይሻላል ሲል ሐሳቡን አቀረበ። ወንበዴዎቹ ለአፍታ ካመነቱ በኋላ በሐሳቡ ተስማሙ። ይህ ውሳኔ በዚያሽ ቅጽበት ትንሽ ቢመስልም መላውን የወንጀል ድራማ ሂደት የቀየረና ለጀምስ ስፕሩል ቤተሰቡን ለማዳን የሚያስችለው ብቸኛ እድል የከፈተለት ወሳኝ ነጥብ ነበር። በማግስቱ ጠዋት መላው ቤተሰብ ጠመንጃ ተደቅኖባቸውና እያንዳንዷ እንቅስቃሴያቸው እየተጠበቀች ወደ ቤተሰቡ ሚትስቡሽ ጋላንት መኪና እንዲገቡ ተደርገው ወደ ባንክ የሚካሄደው ጉዞ ተጀመረ። በጉዞው ወቅት የመኪናው መሪ የጨበጠው የጀምስ እጅ ቢሆንም የጉዞአቸውን መዳረሻ የሚወስኑት ግን ከመኪናው የኋላ ወንበር ላይ እስከ አፉ ድረስ ጥይት ጎርሶና ተቀባብሎ በተያዘ የሽጉጥ ቃታ ላይ ያረፉ ጣቶች ነበሩ። እንደ አውሮፓውያን አቆጣጠር ዲሴምበር 27 2008 ንጋት ላይ የስፕሩል ቤተሰብ ሚትስቡሽ ጋላንት መኪና በሜሪላንድ ካፒታል ቤልትወይ አውራ ጎዳና ላይ መንቀሳቀስ ሲጀምር ከባድና አስፈሪ ዝምታ በተሽከርካሪ ውስጥ ነግሶበታል። ማንም ምንም አያወራም። በሞት የተከበበ የሚመስለው የመኪናው ውስጣዊ ድባብ እጅግ የሚያስጨንቅ አየር ሞልቶታል። መኪናውን እየነዳ የነበረው ጀምስ ስፕሩል የነበረ ቢሆንም የመኪናው ሆነ የቤተሰቡ ጣፍንታ ጣፈንታ ግን ሙሉ በሙሉ ከቁጥጥር ውጪ እንደሆነ ሁሉም አውቀውታል። መንገዱ ላይ የተተከሉት የጀምስ ስፕሩል አይኖች ውጥረት ሞልቶ መውጫ መንገድ ይፈልግ የነበረውን አይምሮ ቁልጭ አድርጎ የሚያሳዩ መስታወቶች ሆነው ከወዲያ ወዲህ ይተባለላሉ። እያንዳንዱ የመኪናው እንቅስቃሴ፣ እያንዳንዱ የልጆቹ ትንፋሽ በዮሐንስ ሱራፌል ቁጥጥር ስር ነበር። ከኋላ ወንበር ላይ የተቀመጠው የ24 ዓመቱ ዮሐንስ ሱራፌል ሽጉጡን በ11 ዓመቱ የጄምስ ስፕሩል ልጅ ጀርባ ላይ ደቅኖታል። ላክሪስታ ከጎኗ የተቀመጠው ባለቤቷ ውስጥ የሚላወሰውን የስሜት ማዕበል መገመት ትችላለች። ነገር ግን ፍርሃቷ አንደበቷን ዘግቶት ነበር። በዚህ መሃል ይህንን አደገኛ ጉዞ ይበልጡ ስብስብ የሚያደርገው ሌላ ነገር ተፈጠረ። ከስፕሩል ቤተሰብ ሚትሱቢሺ ጋላንት መኪና ጀርባ ሌላ መኪና በቅርብ ርቀት እየተከታተላቸው መሆኑ በመኪናው የስፖኪዮ መስታወት ጀምስ ያስተውላል። በሚከተላቸው መኪና ውስጥም ምንም የማመንታት ምልክት የማያሳይ ፊት ያላቸው ዮሴፍ ታደልና ብሩክ አያልነ ቅዳቸው እንደሚሳካ እርግጠኛ ሆነው ተቀምጠዋል። ውጥናቸው ቅንጣት ዝንፈት እንድትኖርበት ስላልፈለጉ ዓይኖቻቸው በሙሉ ትኩረት ሆነው ከፊታቸው በሚሄደው የስፕሮል ቤተሰብ መኪና ላይ ተተክለዋል። ሁሉም የስህተት ቀዳዳ መደፈን አለበት። ለዚህ ደግሞ የዝርፊያው ሙሉ ቅድመ ተከተል የሚያትት የወንጀል መርሃ ግብር ነድፈው ጨርሰዋል። በእቅዳቸው መሰረትም ዮሐንስ ሱራፌል በመኪና ውስጥ ያገተው ሙሉ ቤተሰብ ይዞ ባንክ እንደደረሰ ዝርፊያውን በጥንቃቄ በተቀናጀ ሁኔታ ያጠናቀቃል። ዝርፊያው እንደተጠናቀቀም በአንድ ሰው ወር ባለ ቦታ ሶስቱም የወንጀል ቃል ኪዳን ገቢዎቹ ወጣቶች ይገናኙና ዮሐንስ ሱራፌል ከላክሪስታ ባንክ የመዘበረውን የሕዝብ ገንዘብ ለየድርሻቸው እኩል በመከፋፈል የዘረፋ ውላቸውን ይደመድሙታል። ለጀምስ ስፕሩል ግን ነገሮች እጅግ በጣም አጣብገኝ ሆኖበታል። ይህን የዝርፊያ ሴራ ለማሳካት ከጀርባ የሚከተለው መኪና መኖሩ ቤተሰቡንና ራሱን ይዞ የሚያመልጥበት እድል ሁሉ አጥብቦበት ነበር። ጄምስ ማንኛውንም ያልተጠበቀ እንቅስቃሴ ላድርግ ቢል ከሁለት መኪና ውስጥ ካሉ የታጠቁ ሰዎች ቅጽበታዊ ምላሽ በእርሱና በቤተሰቡ ላይ ሊደርስ እንደሚችል አውቋል። ነገር ግን ጄምስ ተስፋ አልቆረጠ። በአውራ ጎዳናው መኪናውን በመንዳት ላይ እያለ አይኖቹ አንድ ነገር ላይ አረፉ። ገና ስራ የጀመረ የሚመስል አንድ የሜሪላንድ ስቴት ፖሊስ መኪና ከፊት ለፊቱ እየተሽከረከረ ሲሄድ አየ። በህይወቱ ውስጥ የፖሊስ ዩኒፎርም ልብስና ሌሎች መለያ ምልክቶች የዚህን ያክል የደስታ ስሜት ይፈጥሩብኛል ብሎ አንድን ቀን አስቦ አያውቅም ነበር። በውስጡ የፈለቀበት ደስታ ግን ከዚህ የተለየ ነበር። የፖሊስ መኪናው ከዚህ ሞት የመትረፊያ መንገዱ እንደሆነ በደመ ነፍስ ይረዳል። ጄምስ ያየው የመኪና አይነት የትራፊክ ህጎች እንዳይጣሱና በአውራ ጎዳናዎች ላይ የሚፈጸሙ ህገወጥ ድርጊቶችን እንዳይከሰቱ ለመከላከል በሰለጠኑ ትሩፐር በሚባሉ የፖሊስ አይነቶች የሚነዳ ተሽከርካሪ ነው። የዚህ የፖሊስ መኪና ሹፌርም ትሩፐር ባሪንግተን ካሜሮን ይባላል። ለካሜሮን ያ ቀን እንደ ማንኛውም የስራ ቀን የጀመረ ሲሆን ምንም የተለየ ነገር እየጠበቃል ነበር። ለባለታሪካችን ለጄምስ ስፕሩል ግን የፖሊስ መኪናው ብቻ የተስፋ ጭላንጭል ሆነለት። አንድ እድል ብቻ ነበረችው። ያችንም እድል ሕይወቱንና የቤተሰቡን ሕይወት ህይወት ለአደጋ በሚያጋልጥ ቁማር መጠቀም አማራጭ የለሽ ሆነበት። ጄምስ ወሰነ። በድንገት የመኪናውን ፍጥነት በመጨመርና ወደ ግራና ቀኝ በማወዛወዝ መንዳት ጀመረ። ይህን ሲያደርግ ከኋላው የተቀመጠ ዮሐንስ ራፌ በድንጋጤ ምን እያደረገ እንደሆነ ጠየቀው። ጄምስ ስፕሩል ግን መልስ አልሰጠውም። ጥርሱን ነክሶ ጥቂት ሜትሮችን ወደፊት መቀጠል ላይ ብቻ አተኮረ። ዓላማው የነበረውም የትሩፐር ካሜሮንን ትኩረት በመሳብ በቋፍ ላይ የተንጠለጠለችውን የቤተሰቡን ሕይወት ህይወት ለማዳን የቀረችውን የመጨረሻ እድሉ መሞከር ነው። በሚገርምም ሁኔታ እቅዱ ሰራ። ትሩፐር ካሜሮን ከፊቱ ይወዛገበ የነበረውን መኪና ሲመለከት አሽከርካሪው ሰክሮ ወይም ሌላ ችግር ውስጥ ገብቶ ሊሆን ይችላል ብሎ በመገመት አፋጣኝ እርምጃ ወሰደ። የመኪናውን መብራትና ሳይረን በማብራትም የጀምስ ስፕሩልን መኪና ወደ መንገዱ ዳር እንዲያቆም አዘዘው። የትግሉ ወሳኝ ምዕራፍ እዚህ ጋር ተጀመረ። ትሩፐር ካሜሮን ከራሱ መኪና ወርዶ የጃምስ ቤተሰብ ወደነበሩበት ወደ ነበሩበት የሚትሱቡሺ ጋላንት መኪናው ሲቃረብ። በውስጡ ምን አይነት ድራማ እየተካሄደ እንደሆነ ምንም የሚያውቀው ነገር አልነበረም። የመንጃ ፈቃድና የባለቤትነት ወረቀት እንዲሰጠው ጀምስን ሲጠይቀው ጀምስ ሆን ብሎ የመንጃ ፈቃዱን ሳይሆን የባንክ ካርዱን አቀበለው። ይህ ለፖሊሱ የተሰጠ ስውር አደጋ እንዳለ የሚጠቁም ተማጽኖ ነበር። ፖሊሱ የተሰጠውን የባንክ ካርድ ምንነት ከሁኔታው ጋር ለማዛመድ በሚጣጣርበት ቅጽበትም ጃምስ በሕይወት ወስዶት የማያውቀውን ትልቅ ድፍረት አሳየ። ከመቀመጫው ተወንጭፎ ወደ ኋላ በመዞ ሽጉጥ የያዘውን የሱራፌልን እጅ ጨምድዶ ያዘው። በሙሉ ድምፁም ትሩፐር ታግተናል፣ ሰውየውም ሽጉጥ ይዟል ሲል ጮኸ። ሁሉም ነገር በአንድ ጊዜ ተቀየረ። ትሩፐር ካሜሮን ወዲያውኑ የራሱን መሳሪያ በመምዘዝ ሁሉም እጃቸውን ወደ ላይ እንዲያደርጉ አዘዘ። ከጥቂት ደቂቃ በፊት ከመላ ከሞት በላይ አስፈሪ የነበረው ሱራፌል ምንም አይነት ተቃውሞ ሳያሳይ እጁን ሰጠ። የስፕሩል ቤተሰብ በድንጋጤ ተውጠው የነበረ ቢሆንም በአንድ አባት ጀግንነት የተነሳ ከሞት አፋፍ በመጨረሻም ተረፉ። ይህ ሁሉ ሲሆን ከኋላ ይከተላቸው በነበረው መኪና ውስጥ የነበሩት ዮሴፍና ብሩ ጓደኛቸው የነበረበት መኪና በፖሊስ ሲቆም ተርቀት ይመለከቱት ነበር። ብዙም ሳይቆይ ከሱራፌል አጭር የጽሑፍ መልእክት ደረሳቸው እቅዱ ተበላሽቷል የሚል በድንጋጤ ተውጠው መኪናቸውን አዙረው እግራው ጢም በማለት አካባቢው ሸሹ። ይሁን እንጂ የፍትህ በር ገና ስራውን እየጀመረ ነበር። ሱራፌል ፊጥኝ ታስሮ ወደ ኮሌጅ ፓርክ ፖሊስ ጣቢያ ተወሰደ። በፖሊስ ጣቢያው ማቆያ ክፍል ውስጥም አንድ አስደንጋጭ ነገር በራሱ ላይ ፈጸመ። ያለፉትን ቀናት እብደት ሲያስታውስ ሁሉም ነገር እንዳበቃለ ስለተሰማው ሸሚዙን ከአንገቱ ጋር በማሰር ራሱን ለማጥፋት ሞከረ። ነገር ግን አንድ ፖሊስ በፍጥነት ደርሶ ሕይወቱን አተረፈው። ይህ ራስን የማጥፋት ድርጊቱ የወንጀሉ ክብደትና የገጠመው የሞራል ውድቀት ምን ያህል እንዳደቀቀው በሚገባ የሚያሳይ ነበር። ፖሊሶቹ ስራቸውን ቀጥለዋል። በምርመራ ወቅት ሱራፌል ስለ ጓደኞቹ ማንነትና እንዴት እንደተገናኙ ጭምር ተናገረ። መርማሪዎቹም ወዲያውኑ ዮሴፍ ታደለ የት ሊያገኙት እንደሚችሉ በመስቀለኛ ጥያቄዎች ሱራፌልን ያውጣጡታል። በመጨረሻም ዮሴፍ ታደለ የሚኖርበት አድራሻው በሲልቨር ስፕሪንግ ሜሪላንድ በኮሊ ድራይቭ 4100 ብሎክ እንደሆነ ይደርሱበታል። መርማሪዎችም ወዲያውኑ ዮሴፍ ታደለን አድነው ይዘው በማምጣት ስለ ወንጀሉ ሲጠይቁት በወንጀሉ ውስጥ የነበረውን ተሳትፎ ሙሉ በሙሉ አምኖ የሶስተኛውን ባልደረባቸውን የብሩክ አያልነ ማንነት አጋለጠ። በአንድ ቀን ውስጥ የሆሊውድን ፊልም በማስመሰል የተጀመረው ዝርፊያ በአንድ አባት ድፍረት ከሽፎ ሁለት ወንጀለኞች ሲያዙ፣ አንደኛው ብቻ የራሱን ጥላንኳ በማያምንበት ሁኔታ በሽሽት ላይ ነበር። የሶስቱ ጓደኛሞች ወዳጅነትም የተገነባው ወንጀል አሸዋ ላይ ስለነበር የፍትህ ጎርፍና ነፋስ በመጣበት ሰዓት ጸንቶ መቆየት በፍጹም አልቻለም። የፖሊስ ምርመራው ወደ አዲስ ምዕራፍ ይሸጋግር እና የፈረጠጠውን ሶስተኛ ተጠርጣሪ የማደን ዘመቻ ይጀመራል። የስፕሩል ቤተሰብ በአንድ አባት ጀግንነት ከታጋችነት ሲላቀቅና ሁለቱ ተጠርጣሪዎች በቁጥጥር ስር ሲውሉ የህግ ሂደቱ ገና ጅማሬው ላይ ነበር። መርማሪዎቹ አሁን ወደ ሶስተኛውና ምናልባትም በጣም ሚስጥራዊ፣ ወደ ሆነው ተጠርጣሪ አተኮሩ። ብሩክ አያልንህን ለመያዝ ፖሊሶች ሌት ተቀን መትጋት ጀመሩ። ብሩክ ለመጨረሻ ጊዜ የታየው የባንክ ዝርፊያ ውጥናቸው እንደከሸፈ የሚያሳየውን ከዮሐንስ ራፌል የተላከው መልእክት ከዮሴፍ ታደለ ጋር ሆኖ ባነበበበት ወቅት ነበር። አብሮት የነበረው ዮሴፍ ብዙም ሳይቆይ በፖሊሶች ብርቱ ክትትል ሲያዝ፣ ብሩክ ግን እምጥ ይግባ ስምጥ ሳይታወቅ እርሱን የበላው ጅብ አልጮህ አለ። የዩናይትድ ስቴትስ ማርሻል ሰርቪስ የብሩክን ጉዳይ ተረክቦ ሰፊ የማደን ዘመቻ ጀመረ። መረጃዎች እንደሚያሳዩት ብሩክ ያለ በዋሽንግተን ዲሲ በሚገኘው ሃዋርድ ዩኒቨርሲቲ ተማሪ የነበረ ሲሆን ምንም አይነት የወንጀል ሪከርድ አልነበረውም! ይህ ንጹህ የሚመስል ታሪኩ እሱን ለማግኘት የሚደረገውን ጥረት የበለጠ አስቸጋሪ አደረገው። የዩኤስኤ ማርሻል ሰርቪስ የብሩክን ፎቶግራፍ እና ሌሎች መረጃዎች ለሕዝብ ይፋ ቢያደርግም ምንም አይነት ጥቆማ ሊያገኝ አልቻለም። የሕግ አስከባሪዎች እስከዛሬ ድረስ ያላቸው ግምትም ብሩክ አያልነህ አሜሪካን ለቆ እንደወጣ ነው። የት እንዳለ ማንም አያውቅም። በሕግ ፊት ቀርቦም አያውቅም አይኑን አይቻለው የሚል አንድ ሰው እንኳ ባልተገኘበት ሁኔታ የሱ ጉዳይ ሳይዘጋ ያለቀ የመጽሐፍ ምዕራፍ ሆኖ ቀረ። በሌላ በኩል ዮሐንስ ሱራፌልና ዮሴፍ ታደለ በፕሪንስ ጆርጅስ ካውንቲ ፍርድ ቤት ቀረቡ። በፍርድ ሂደት ወቅትም የቀረቡባቸው ክሶች እጅግ ከባድ የነበሩ ሲሆን ዋና ዋናዎቹ ኪድናፒንግ፣ ኮንስፓሬሲ ቱ ኮሚት አርምድ ሮበሪ፣ ፈርስት ኤንድ ሰከንድ ዲግሪ አሶልት የሚሉት ይገኙበታል። ክሶቹ ተደማምረው በጠቅላላው እስከ 200 ዓመት ድረስ ሊያስፈርዱ የሚችሉ ነበሩ። የጉዳዩን አሳሳቢነት የተረዳውም ዳኛ ሁለቱም ተከሳሾች በምንም አይነት ዋስትና ከእስር እንዳይለቀቁ ወሰነ። ክርክሩ በሚሰማበት ሰዓትም የሁለቱ ተከሳሽ ጓደኛሞች መንገድ መለያየት መጀመሩ ግልጽ እየሆነ መጣ። ወንጀል ለመስራት የተዋሃደውን የዝርፊያ ቃል ኪዳን በፍርድ ክርክር ወቅት ፍትህ መሃሉ ውስጥ ገብቶ አፈራረሰው። የዮሐንስ ሱራፌል ጠበቃ ሱራፌል በ2007 በቨርጂኒያ ቴክ ዩኒቨርሲቲ የደረሰውን አሰቃቂ የተማሪዎች ጭፍጨፋ ሲፈጸም በቦታው እንደነበርና ይህም ከፍተኛ ስነ ልቦናዊ ጉዳት በሱራፌል ላይ እንዳደረሰበት በመጥቀስ የቅጣት ማቅለያ እንዲደረግለት ተከራከረ። ዮሴፍ ታደለ ግን የተለየ መንገድ መረጠ። ከአቃቢ ሕግ ጋር ስምምነት ወይም ፕሊ ዲል በመፍጠር በዋና ወንጀለኛነት ከመከሰስ ይልቅ ከወንጀሉ በኋላ ተባባሪ መሆን ወይም አክሰሰሪ አፍተር ደፋክት በሚል ቀለል ባለ ክስ ጥፋተኝነቱን አመነ። ለዚህ አስተዋጽኦም የእስራት ጊዜ ሊያጥርለት እንደሚችል ማረጋገጫ ይቀበላል። በስምምነቱ መሰረት በቀድሞ ጓደኞቹ በዮሐንስ ሱራፌል እና በብሩክ አያልነ ላይ ለመመስከር ተስማማ። ይህ ውሳኔው የእሱን እጣ ፈንታ ከጓደኛው በእጅጉ ለየው። ፍርድ ቤቱም የዮሴፍን ትብብር ከግምት ውስጥ በማስገባት የአራት ዓመት እስራት ብቻ ፈረደበት። በአንጻሩ ዮሐንስ ሱራፌል ጥፋተኛ ሆኖ በመገኘቱ እስከ 75 ዓመት የሚደርስ ከባድ እስራት ተበየነበት። ታሪኩ በዚህ አላበቃም። ከአመታት በኋላ የዮሴፍ ታደለ ህይወት በአሳዛኝ ሁኔታ ተቋጨ። እንደ አውሮፓውያን አቆጣጠር በዲሴምበር 29 2023 ዮሴፍ ታደለ ከዚህ ዓለም ምክንያቱ ባልታወቀ ሁኔታ በሞት ተለየ። እህቱ በጻፈችለት የህይወት ታሪክ ማስታወሻ ላይ ስለ ዮሴፍ ማንነት ልብ የሚነካ ምስክርነት ሰጥታለች። ዮሴፍ አሊያና እምነት የተባሉ ሁለት ሴት ልጆችን እጅግ የሚወድ አባት የነበረ ሲሆን ሰላማዊና የተረጋጋ ባህሪ እንደነበረው ጭምር ገልጻለች። ነገር ግን ከዚህ የተረጋጋ ማንነቱ በስተጀርባ ሌላ ታሪክ ነበር። ልጆቹም በሕይወት ታሪክ ማስታወሻው ላይ የሚከተለውን አስፍረዋል። አባታችን አፍቃሪ፣ ተጫዋችና ለሰው አሳቢ ነበር። ቤተሰቡን ከልቡ ይወዳል። ለሁላችንም በጣም ያስብልናል። እኛ ሁሌም እንወደዋለን። ሊፈወሱ ያልቻሉ ጥልቅ ስሜቶችና የተዳፈኑ የልብ ቁስሎች እንደነበሩ እናውቅ ነበር። ነገር ግን እሱ በዛ ውስጥ ሆኖ እንኳን እኛን ያስደስተን እና ያስቀን ነበር። ልጆቹ ስለ አባታቸው በጻፉት አሳዛኝ ማስታወሻ ላይ የተቀመጡት ሊፈወሱ ያልቻሉ ጥልቅ ስሜቶችና የተዳፈኑ የልብ ቁስሎች የሚሉት ቃላት በአንድ ወቅት ዮሴፍ በወሰደው የተሳሳተ ውሳኔ ምክንያት ሕይወቱ ሙሉ ሲታመስ እንደኖረ ይጠቁማሉ። በመጨረሻም በሕይወት አጋጣሚ በቨርጂኒያ ትምህርት ቤት የተገናኙት የሶስቱ ጓደኛሞች ዕጣ ፈንታ በተለያዩ አቅጣጫዎች ተበታተነ። አንደኛው ጓደኛቸው ብሩክ አያልነ ለዘላለም ከህግ የተሰወረ ጥላ ሆኖ ሲንከራተት፣ ሁለተኛው ባልደረባቸው የነበረው ዮሐንስ ሱራፌት ደግሞ የረጅም ዓመታት የፍርድ ቅጣቱን ተቀብሎ እጅግ ውድ ዋጋ የሆነችውን ነፃነቱን በመክፈል በእስር ቤት ውስጥ እየማቀቀ ይገኛል። ሶስተኛውና የመጨረሻ የቡድናቸው አባል ዮሴፍ ታደለ ግን አጭር የእስራት ጊዜውን ጨርሶ ቢወጣም ውስጣዊ ሰላሙን ሳያገኝ በለጋ ወጣትነቱ ሕይወቱ አልፋለች። ከሆሊውድ ፊልም ተኮርጆ በጄምስ እና ላክሪስታ ቤተሰብ ላይ የተሞከረው ያ የአንድ ምሽቅ የወንጀል ፈጻሚዎቹ በሕይወት ዘመናቸው ሁሉ ለዘለቀ ጸጸትና ስቃይ መንስኤ ሆኖ ተጠናቀቀ። የዮሐንስ ሱራፌል፣ የዮሴፍ ታደለና የብሩክ አያልነ ታሪክ አንድ ወሳኝ ጥያቄ እንድናነሳ ያስገድደናል። ለምንድን ነው እነዚህ ወጣቶች በቀላሉ ባንክ ከመዝረፍ ይልቅ እንዲህ አይነት ውስብስብ፣ ድራማዊ እና የፊልም ሴራ የሚመስል መንገድ የመረጡት? መልሱ በወንጀል ጥናት ባለሙያዎች ዘንድ ኮፒካት ኢፌክት ወይም ከሚዲያ የተቀዳ የወንጀል ባህሪ ተብሎ በሚታወቅ ስነ ልቦናዊ ክስተት ውስጥ ይገኛል። በዚህ ርዕሰ ጉዳይ ላይ የተደረጉ ጥናቶች እንደሚያሳዩት እንደ ፊልም ያሉ የሚዲያ ውጤቶች በዋነኝነት ተጽዕኖ የሚያሳድሩት ወንጀልን ለመፈጸም በሚኖረው መነሻ ምክንያት ወይም ሞቲቭ ላይ ሳይሆን ወንጀሉ በሚፈጸምበት ስልትና ዘዴ ወይም ታክቲክ ላይ ነው። ይኸውም አንድ ሰው ወንጀል ለመፈጸም ከወሰነ በኋላ ሚዲያ እንደ አንድ ዝግጁ ወንጀል መመሪያ ወይም ብሉፕሪንት ሆኖ ያገለግለዋል። ፊልሞች በተለይም እንደ ባንዲትስ አይነቶቹ ለከፍተኛና ውስብስብ ዝርፊያዎች የሚያስፈልገውን እያንዳንዱን የእቅድ ሰንሰለት ደረጃ በደረጃ ያሳያሉ። ይህ ጉዳይ የዮሴፍ እና የጓደኞቹን ድርጊት በቀጥታ ይገልጻል። እነሱ ዝም ብለው ባንክ ውስጥ በጠመንጃ አልገቡም። ይልቁንም በፊልሙ ላይ እንዳዩት ልዩና የተሻለ ስልት ተጠቀሙ። የባንክ ስራ አስኪያጇን ቤተሰብ ሌሊቱን ሙሉ አግተው በማሳደር በማግስቱ ወደ ባንክ ወስዶ ቮልቱን በማስከፈት ዝርፊያውን ለማጠናቀቅ አስበው ነበር። ይህ በፊልሙ ላይ የሚታየው ፍጹም የተዋጣለ ዝርፊያ የሚመስለው እቅድ ለወንጀለኞቹ በእውነተኛው ዓለም ሊደግሙት የሚችሉት ሊሳካ የሚችል ስልት ሆኖ ታይቷቸው ነበር። ነገር ግን ትልቁና ወሳኙ ትምህርት የሚገኘው እዚህ ላይ ነው። ጥናቶች እንደሚያሳዩት ኮፒካት ወንጀለኞች ብዙውን ጊዜ በፊልም ላይ በሚያዩት አስደሳችና ስኬታማ በሚመስል ምናባዊ ዓለምና በእውነተኛው ዓለም ውስጥ ባለው እውነታ መካከል ያለውን መስመር መለየት ይሰናቸዋል። የፊልም ሴራ የሚሰራው ሁሉም ነገር በተጻፈለት መመሪያ መሰረት ሲሄድ ብቻ ነው። በእውነተኛው ዓለም ግን ያልተጠበቁ ነገሮች ይከሰታሉ። በዚህ ታሪክ ውስጥ ያ ያልተጠበቀ ነገር የጀምስ ስፕሩል ድፍረት ነበር። የፊልሙ ብሉፕሪንት አንድ ተራ አባት ለቤተሰቡ ሲል ሕይወቱን አደጋ ላይ ጥሎ በአንድ አፍታ በሚወስነው ውሳኔ መላውን እቅድ ሊያከሽፍ እንደሚችል ከግምት ውስጥ አላስገባም ነበር። የጀምስ ስፕሩል ጀግንነት የሆሊውድ ምናባዊ ሴራ ከእውነተኛው ዓለም እውነታ ጋር ሲጋጭ እንዴት እንደሚሰባበር ቁልጭ አድርጎ ያሳየ ክስተት ሆኖ አልፏል። በመሆኑም ይህ ታሪክ ስለ አንድ የባንክ ዝርፊያ ሙከራ ብቻ ሳይሆን በሚዲያ የሚፈጠረው ምናባዊ ዓለም የእውናዊ ዓለም ነጸብራቅ ቢሆንም፣ በመካከላቸው ግን የሰማይና የምድር ያህል ሰፊ ልዩነት መኖሩን ያሳያል።